እናዚ ሲልመጣች እማዬ በጊዜ የመጣችው? አባዬ ትንሽ ዳክማት፣ አረፍ ብላ በልብላ ተኝታለች። የኔ ውሃ ምን ሆና ነው እነዚያ አራስ ነብር የመሰለችው? እዚህ በኋላ አልመጣም። ምን አባ እኔ አልመጣም። ምን ሆና የምትነግረኝ ነገር እውነት ነው? ዳጣ ቤት የለችም። ደሬ፣ አንዴ እስኪ ተረጋገጎች፣ በላናውራ። እውነት ነው ከቤት ወጣለች ድንገት ኮሎ ተደናብሮ ይወጣችሁ ኢቨን ልብሷን እንኳን ያዘች። ለምን በምን ምክንያት? ያው ኬቢ ጋ ትንሽ ተጨቃጭቀው ነበር። ምን ያጨቃጭቃችሁ? ማርቲ ሴት ልጅ ነች። በዛ ላይ አደራ አይነት ብዙ ነገር ሊገጥማት ይችላል። እሷ ነገ ትመጣለች። ይልቅ ቁጭ በልና በልጆቻችን ጉዳይ እናውራ። ልጆቼን በደንብ አድርጌ አውቃቸዋለሁ። የምትረብሸው አቢጌላት ይሁንሽ። እስከ ዛሬ ብዙ ነገር አልፌያታለሁ። እንደ ጋልብረት ቀጥቅጨው ወደ ቦታው አመለስነው እንታሺ ወረቀት እዛ ቆሻሻ ነገር ውስጥ ነው የሚገኘው በእንግሊዘኛ ስለሆነ የሚጠቅም ነገር ልበላችሁ ብዬ ነው የመጣሁት እሺ በቃ ሲሚኝ ሲሚኝ መለያ ለአንቺ ኬክ ለእዋልትና ደግሞ እርጎል ጋብዛችሁ ምን አልፈልግ እንዴ ውሃ እዛ ከሆነን እርጉ እየጠጣን ኬት እየበላን እንለምናታል። በቃ ደረጀ ደብዳቤውን በማግኘቱ ኔ በጣም ነው ደስ ያለኝ ማለት ነው። እንግዲህ ሰላም እግዚአብሔር ይስጣት እና ደብዳቤው እንግዲህ ከቆሻሻ አመጣ አንስታ ለጋሽ ደረጀ ሰጥተዋል ማለት ነው። ማለት የዲኤንኤ ውጤት እንግዲህ ጋሽ ደረጀ የሚያውቀው ነገር ምንም ነገር የለውም ነበረ ግን ኤቢ በምትባለዋ ልጅ ማለት ነው የሰራችው ተንኮል። ግዴታ ጋሽ ደረጀ ማወቅ አለበት፣ ጋሽ ደረጀ ይሄ ማወቅ አለበት። ሁለተኛ ደግሞ ወይዘሮ ማርታ ደግሞ በባለፈው ያንን ጌጣጌጥ የሸሸገችው እሷ ራሷ እንደሆነች ኤቢ እንደሆነች ማወቅ አለባት ማለት ነው። ምክንያቱም በቃ ነገሩ የእሱ ጥፋቷ በጥፋት እየተሸሸገላት ጥፋቷ በጥፋት እየተሸሸገላት አባቷ እናቷ ትቆጣታለች ብሎ እየሸሸገላት እናትየዋ ደግሞ አባቷ ይቆጣታል እያለ የሸሸገችላት እንግዲህ በሚገርም ሁኔታ ነገሩ እየተባባሰ እየተባባሰ እንግዲህ የቤተሰብ ትዳር ኤቢ እኮ የሄደችበት እርቀት ማለት ነው ትዳርን መበተን ልጆችን በቃ ምን ብዬ ልንገራችሁ፣ በቃ ይህን ሁሉ ነው። በዚህ እርቀት ነው የሄደችው ማለት ነው። ግን እውነት ይሄ ደብዳቤው ጋሽ ደረጄ በእርግጠኝነት ይህ ደብዳቤ ይዞ ማንበብ አለበት ማለት ነው። ይህንን የዲኤንኤው ውጤት ግዴታ ማንበብ አለበት ። አሁን ይህን ውጤቱን ሲያየው አባት አይደለም። እውነት ይህ ሊሆን? እኔ ግን ጋይስ አላመንኩም። ማለት ዳጣና ጋሽ ድርጅ በቃና አባትና ልጅ አደሉም። ኧረ እኔ እንጃ እውነት እንደ እንዴት እንደዛ ሊሆን ይችላል። እኔ እንደማስበው ከሆነ ምናልባት ኤቢ የምትባለው መልክ ስላነበበችው፣ ማርታ ግን አውቃ አውቃ ይመስለኛል። ማለት በቃ ውሸቶችን ነው ለማለት ትዳሯን ላለማፍረስ ነገሮችን ለማስተካከል ሲቀጥል ደግሞ እሷን ጋሽ ደረጀን የሆነ ነገር ላለማለት ያስበች ይመስለኛል እንጂ ጋሽ ደረጀና ዳጣማ አባትና ልጅ ናቸው ብዬ ነው ወይ የማስበው፣ የሚሰማኝ ስሜት ማለት ነው። እናንተስ ምን ትላላችሁ? ቤተሰቦቻችን እንግዲህ ሰላም፣ ደብዳቤውን ለጋሽ ደረጀ ስተዋለ በእርግጠኝነት አሁን በደንብ ያየዋል። ያባረረቻትም ኤቢ እንግዲህ ዳጣ ከዚህ ቤት የወጣችበት ምክንያት ይገባዋል ማለት ነው። ከዛ በኋላ ሄዶ እንግዲህ ከማርታም ጋር ከኤቢም ጋር ብዙ ነገሮችን የሚያወራ ይሆናል። ኤቢ የምትባል ልጅ ማለት ነው በደንብ መደብደብ አለባት። እውነት ለመናገር ጋሽ ደረጀ ቢደብቅም፣ እውነት ጋሽ ደረጀና ዳጣ አባትና ልጅ ቢሆኑም እንኳ እሷ እንደዚህ አድርጋ ትዳር ማፍረስ የለባትም። ማለት አሁን ች ልጅ ልጅ ነች። አንደኛ አረቃ ማሰብ አለባት። ሁለተኛ ደግሞ በቃ እንደ ልጅነቷን ልጅ መሆን አለባት እንጂ ልክ እች ልጅ አባቴ ልጅ ልትሆን ትችላለች እናቴ መጠርጠር አለብሽ ብላ ትዳር እናትና አባት መካከል ገብቶ እንደዚ አይነት ጭራሽ አይሰራም። መሆነት ለመናገር ማለት ነው። ግን እሷ ያደረገችው ድርጊት በቃ ማለት እንንጃ ምን ብዬ እንደምነግራችሁ ይሄ በሀገራችን በባህልም በሕግ ራሱ የሚያስቀጣ ነው ብዬ ነው የማስበው። በእውነት በጣም ብዙ እርቀት ነው መንገድ የሄደችበት ማለት ነው እንግዲህ ኤቢ። ሆኖም እንግዲህ መጨረሻ እንግዲህ ወይዘሮ ማርታ ነገሩን ቀለል አድርጋ ይተዋለች። እንጃ ግን እኔ አላቅም። እውነት ዳጣና ጋሽ ድርጅ አባትና ልጅ አይደሉም ወይ? እሱ እኔ ውስጥ ጥያቄ ነው ማለት ነው። እና ወደ ቤተሰቦቻችን እንዴት እንደሆነ እስኪ እናንተ የራሳችሁን ሀሳብ አስቀምጡልን። እኔ ግን ብዬ ማስበው እንደታውቃላችሁ ጋይስ ወይዘሮ ማርታ እንግዲህ ያኔ ኤቢ ያመጣችውን ሀሳብ በቃ ልክ አይደለሽም ብላ ሀሳቧን ለመንቀፍ ያክል ይመስለኛል። ምክንያቱም ዲ በር በቃ ማለት ልብ ከመልክ ብላ ኤቢም አላነበበችውም። እስኪ የውልሽ ካላመንሽ የውልሽ ብላ ወረቀቱ ስትሰጣት አይ ልዩ አይደለችም ስትል ጋሽ ደረጀ ደረጀ ልክ ነበረ። አንቺ ግን እንደዚህ አደረግሽው እንዴት? አካይ ምን አንጻር አስበሽው ነው አባትሽ ዳጣ የሱ ልጅና ማለት

ምን አድርጓል ማለት ነው? አባትሽ በእኔ ላይ ሴት ደርቦ ነበር ማለት ነው፣ በእኔ ላይ ይሄድ ነበር ማለት ነው። ስለዚህ እሱ ከሆነ ደግሞ እኔና እሱ ለእኔ ልቀበለው አልችልም። ያ ሲሆን ደግሞ ትዳር ይበተናል፣ እናንተ ልጆች ትከፈላላችሁ፣ ሁሉ ነገር ይሄ ያማረው ትዳራችን ይፈርሳል፣ ያ ማለት ነው። ስለዚህ ይሄን ነገር አርቀሽ አስበሽ ሆነው ወይስ እንዴት አድርገሽ ነው ያደረግሽው? ስትላት አይ ማየኔ እንደሱ እንኳን አላሰብኩም ማለት ነው። ስለዚህ ይሄን ነገር ነው ማሰብ ያለብሽ። የሆነ ነገር እንዴት ስለተሰማሽ ብቻ የሆነ ነገር አንቺን ስለረበሸሽ ብቻ ማድረግ አለብኝ ብለሽ ማድረግ የለብሽም። የወደፊት ይዞስ የሚመጣው መዘዝና ችግሮቹ የሚለውንም ደግሞ አብረሽ ማየት አለብሽ ብላ እንግዲህ ምክር ቢጤ ጣል ጣል አድርጋባታለች ማለት ነው። ግን ያው ምንም አላለቻትም። በባለፈው የመጀመሪያው ብቻ ነበር የመታቻት ምናምን። አሁን ምንም አላለቻትም። ምንም ነገር እንዳልተፈጠረ በይሄን ጉድሽን ዳጣም ሆነ ጋሽ ማነው ደረጀ ቢሰሙ እንደ ዶሮ ነበረ ዘግዝቀው የሚልጡ። እሺ እያለቻት ነበር ማለት ነው። እማዬ በቃ ይቅርታ፣ ምንም እንዳትናገር ብላለች። እሺ ብላታለች። እሷ ግን ነገር የሹ በተጓዳኝ ጋሽ ደረጀ ጋር ደርሷል ማለት ነው። ጋሽ ደሬ ደግሞ በዲዛይን ነገር ለእውነት ይሄ በጣም ትልቅ እርምጃ ነው። በእርግጠኝነት ይሄንን ኤቢ ታደርጓል ብሎ አያስብም ጋሽ ደረጀ። ማርታ እንዳደረገችው ነው በእርግጠኝነት የሚያስበው ይያስባለኝ ሶ ብትሆንም፣ ዳጣ ልጁ ብትሆንም ባትሆንም ነገርዮቹ በዚህ ልክ መደረግ የሌለበት በጣም ትልቅ ወንጀልን አሰተት ነው እንግዲህ ኤቢ ያደረገችው። በፍጹም ሊደረግ አይችልም ከሆነም ለራሱ አባትዮው ፈቃደኛ ሆኖ ነገሮችን አስተካክለው በራሱ መንገድ ነው እንጂ እሷ በእንደዚ ባረገችው መንገድ ሊሆን አይችልም ማለት ነው። ሲቀጥል ዲኤንኤው መልሶ መመርመር አለበት። አሁን እነሱ የሰጡት ማለት እቺ ኤቢ ያስመረመረችው ፀጉራቸውን ወስዳ ነው። ግን እነሱ ደግሞ አሁን ሂደው ከሚወሰድ አለ፣ እዚ ከጉንጭ ጋር ምናምን የሆነ የሚወሰድ አለ። በዛ መልኩ እንግዲህ ዲኤንኤ እንደገና እንደሚመረመሩ ተስፋ እናደርጋለን። እንግዲህ ዳጣንም ጋሽ ደረጀ ሊያመጣት እንግዲህ እየሄደ ነው። በእርግጠኝነት አምጥቷት ዳጣና ጋሽ ደረጀ ደግሞ የተወሰነ አንዳንድ ነገሮችን እንደሚያወሩ ተስፋ አለን። አውርተውም ደግሞ ነገሩ ይሹ ባጭር እንደሚቋጭ አነጠራጠረም ማለት ነው። ቤተሰቦቻችን ውድ ሰላም እንግዲህ ዳጣ በመውጣቷ በጣም ነው የደበራት። እሷ ብቻ ሳትሆን እቤቱ እናትና ልጆቻ ናቸው። ምንም ያልመሰላቸው ኤቢና ማርታ ናቸው እንጂ ጋር አስተርቼ እንግዲህ እሱ ጃኬት ትከሻው ላይ ጣል አድርጎ ቀጥጫ ወደ መኪና ቆፍ ይዞ ወደ መኪና እየሄደ ነበረ። ላይ ተገናኙ ደረጃው ላይ ወይም ማለት ነው

ሀብት ያላቸውን ሰዎች እየጠቀሰ የነበረ። በቀጣይ ክፍል ውድ ቤተሰቦቻችን እንግዲህ የአዲስ ነገር ይዘን እንገኛለን። እስከዚያ ሰብስክራይብ፣ ላይክ አድርጉ። መልካም ጊዜ።